ያላህ መልእክተኛ ነዛ ሀብታሞች እኮ በአጅር ቀደሙን። በአኸራ ባለው አጅር ይሶሉነ ከማነ ሶሊ እንደምን ይሰግዳሉ፣ ወየሱሙነ ከማነ ሱም እንደምን ሌላውንም ቀን ይጾማሉ። ويتصدقون بفضول اموالهم ነገር ግን እኛም እናደርጉ አንዲት ስራቸው ነው እነሱ እኛ ብር የለንም። ዱህሽ ነው እነሱ ትርፍ ብር ስላላችሁ ሰደቃ ይሰጣሉ። በዚህ ይበለጡን እጅ ሶላቱ ጾሞም ላይ ማኩል ነበርናሉ።

አንድ ሰው ሁሉ ከባለቤቱ ጋር ስሜቱ በገፋው አብሮ ተገናኝቶ እንዴት ሰው ደካ ይኖረ አላሉ። ነቢዩ ምን አሉ? ለወጣሁ ፊ ልሓራም ሓራም ላይ ቢጥ ነው ወንጀል ውስጥ አይውድቅም ነበር እንዴ ወንጀል ይጻፍበት ነበር አደለምን? እንዲ አሉ። አዎን አሉ። ኢዘን ሀላል ቦታ ላይ ሀላል ሚስቱ በኒካ ባገባት እሱ ላይ ስራ ዋለው ስሜቱ እንደ ሰው ደካ ይጻፍለት አላሉ።

እንደኛ እንዳሁኑ በእንጻ አይደለም። ውድድራቸው በአጅር ሊቀድሙን ነው ነው። ፈረጃ አፎከላወሩ ሙሀጅሪን እነዛ ደካሞች፣ ድሃዎች ሙሀጅሮች መጡና ለነቢዩ ምን አሏቸው? ያ ነቢይ፣ አላህ እርሱ ያሉለን ሀዲስ እኮ እነዚህ ሀብታሞችም ሰሙና ሰሩበት። አሁንም በለጡን አሉ።

ዘካ የሚባለው እንደ ሰደቃ ተጠዋዕ አይደለም። የድሆች አቅ ነው። አንተ ዘንድ እኔ ዘንድ ያለ የድሆች ንብረት ነው። ግዴታችን ነው ዘካ መስጠት። ዘካ በሁሉም የንብረት አይነት ልህወች ብብናል። በስርዓት እንከታተለው። ነገር ግን አላመን ተጂቡ ዘካ ዘካ ግን የሚያወጡ እነማን ናቸው?

ለእያንዳንዱ ሰደቃ ለሚሰጣቸው ንብረቶች ለአትክልቱም፣ ለማሩም፣ ለከብቶችም ለወቁ የተለያየ ኒስዋቦች አሉ። ደረጃ አለ፣ ኢኮኖሚ መጠን። ዛሬ ግን የምናስተውረው ለወረቀት ብሮችና ለወርቅ ነው፣ ለሁለት ይሆናል። ምነው አብዛኞቻችን የምንገለገላቸው እነዚህን ስለሆኑ ማለት ነው። የወረቀት ብር ኒስዋቡ የሚመዘነው በወርቅ ነው። አንድ ሰው በእጁ ላይ ያለው ሸቀጥም ይሁን ብሩ 85 ግራም ወርቅ ሊያስገዛው የሚችል ከሆነ ይህ ሰው የዘካ ሰው ይባላል። ተግባባን። 85 ግራም ሲባዛ በዘመኑ የወርቅ ለአንድ ግራም ዋጋ ሲባዛ ኒሷብ ሞላ ይባላል። ለምሳሌ አሁን ባለው ዘመናችን ላይ የወርቅ ዋጋ የአንድ ግራም ወርቅ ዋጋ 300 ብር ነው ብንል፣ ምሳሌ ማለት ነው። 300 ብር ሲባዛ በ85 ግራም ወርቅ ስንት ይመጣል? በሰማንያ አምስት ስናባዘው የአንዱ ግራም ሶስት መቶ ብር ነው ብለና ስምንት ይመጣል ወደ ሀያ ስድስት ሺህ አካባቢ በኢኮኖሚ ደረጃ የቃው ንብረት ሚሆን በኪሱም ያለው ብር ይሆን ይህን ያህል ብር ያለው ሰው የዘካ ሰው ይባላል። ዘካ ይወጅበታል። ጃ አምስት ሺህ ብር ያለው ሁላ ዘካ ይወጅበታል። ኒሷ የሚባል እርከን ደረጃ አለ። እንሻ አላህ ዘካ የሚመለከታቸው ንብረቶች እነማን እነማን ናቸው? ወርቅ ብር፣ አዝርዕት፣ ፍራፍሬዎች፣ የንግድ ሸቀጦች፣ የግብርና ምርቶች መሰል ማል ብር ሊባሉ ገንዘብ ሊባሉ የሚችሉ ነገሮች ዘካ ይወጅባቸዋል። አላህ ያለው ሁዝ ሚን አምዋሊሂም ገንዘብ ከተባለው ነገር ሁላ ሰደቃ ያዝ፣ ዘካን ያዝ ይላል። ማንኛውም ነገር ነው። የምናተኩረው እንዳልኳችሁ በሁለቱ ነጥብ ብቻ ነው። አዝርዕቱን፣ የእንስሳውን እንተዋለን። አንደኛው ምንድን የወርቅ ዘካ ነው ብዙዎቻችን የምንጠቀም ዘካ ወርቅ ካለ ዘካ ይወጅብብሃል። የወርቅ ዘካ ኒሷቡ ከየትኛው ኪሎ ጀምሮን የሚወጅብ? ሰማኒያ አምስት ግራም ወርቅ ካለ በእጅህ ላይ አንተ የዘካ ሰው ስባላለ። በአመቱ ውስጥ ካለህ ወርቅ ላይ ሁለት ነጥብ አምስት ፐርሰንት ታወጣለታለህ። አንተ አንድ ግራም ወርቅ ሊኖሩ ይችላል። በኢኮኖሚ መልኩ ያስከው ግን መነሻው ስትል ሰማኒያ አምስት ግራም ወርቅ ካለህ ከዚህ ላይ በዓመት ሁለት ነጥብ አምስት ፐርሰንት ትንሽ ፐርሰንት ነው መስጠት ግዴታ በአንተ ላይ የሆን ባህል ነገር ግን ይሄ ወርቅ ለጌጥነት ተይዞ ከሆነ ግን ሁለት መስፈርቶችን ካሟላ ዘካ አይወድቅበትም። አንደኛ እቺ እንግዲህ በወርቅ ማጌጥ ለሴት ልጅ ቁርአን ያዘዘው ነው። ለወንጅል ለወንድ ልጅ ሐራም ነው። አንዲት ሴት ልጅ ለጌጥነት ወርቅ ያዘች እጇ ላይ የሆነ ሀምሳ ግራም ዚኛው ሀምሳ ግራም ጀሯ ላይ አስር ግራም እንዲህ እንዲህ አድርጋ ወርቅ አጌጠ ሲደምር ከሰማንያ አምስት ግራም ሊበልጥ ይችላል። ለጌጥነት እስከ ያዘችው ድረስ አትከፍልበትም። ይሄን ወርቅ ዘካት አታወጣበትም። ሁለተኛ የምታደርገው ጌጥ የትንዛዛ መሆን የለበትም። ለእጇ ግማሽ ኪሎ እዝኛው ሩብ ኪሎ የትንዛዛ የተዝረከረከ መሆን የለበትም። የመጀመሪያው ለገንዘብ መያዣነት ያለያዘችው መሆን አለበትም። እንደምናየውን አንዳንድ እህቶቻችን ከጅዳ ሲመጡ የያዙትን ሀምሳ ሺህ ብር መቶ ሺህ ብር በባንክ ከምንለከው በዶላር ከምንቀይረው የወርቅ ቀበቶ ያሰሩበታል። ያሰሩበትን ይዘውት ይገባሉ ሀገራቸው። ይሄ ለጌጥ አይደለም፣ ለብር ማዣ ነው። ይህም ቤቷ ካስቀመጠችው በአመት ሁለት ነጥብ አምስት ፐርሰንት ማውጣት ከዛ ወርቅ ላይ ግዴታ ይሆንባታል። ለጌጥነት ይዛው ግን በጣም ያልተንዛዛ ከሆነ ችግር የለም እንሻላ። ሁለተኛውና ዋናው የትምህርቱ ርዕስ ምንድነው? የንግድ ሸቀጥ ዘካ ነው

ሰው ከሰራችኋቸው ነገዳችሁ ካተረፋችሁት ንብረት ዘካን ስጡ ይለናል።

ጠቅሰዋል። ሰሒህ ኪታባቸው ላይ እስቲድላል ያደረጉትም ይሄን አያት ነው የአየሁ ለዚነ አመኑ አንፊቁ ምን ጠይባት ማከሰብቱ የሚለው ነው። ስለዚህ ከንግድ ሸቀጥ ዘካ መስጠት ዋጅብ ግዴታ ነው። አላህ ግዴታ አድርጎብናል። የንግድ ሸቀጥ ዘካ ስሌቱ እንዴት ነው? ስሌቱ ይህን ይመስላል። አንደኛ ያለ የንግድ ሸቀጥ ተደምሮ ሰማኒያ አምስት ግራም ወርቅ ሊያስገዛ የሚችል ከሆነና ከዛ በላይ ከሆነ የዘካ ሰው ትባላለህ፣ ዘካ ታወጣለታለህ። ግን ተደምሮ አምስት ግራም ወርቅ የሚያስገዛ ወይም ትንሽ አምስት ሺህ ስድስት ሺህ ከሆነ ዘካ አንተ አይወጅምበንም። ጎማ ጫማ፣ ጎማ ጫማ ምናምን እየሸጥክ ማለት ነው። ነገር ግን ሱቁ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው፣ አሊያም ቁሳቁስ ሊሆን ይችላል ብረታ ብረት እቃው፣ እሱ ሲደመር ከሰማኒያ አምስት ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ ዘካ ይወጅብሃል። ማለት አወጣቱ እንዴት ነው? ቤት ያሉህን ሸቀጦች ለምሳሌ ስኳር፣ ቡና የምትሸጥ ሰው ነህ እንበል። ያንን ትደምረዋለህ። ስትደምረው ያ ንብረትህ መቶ ሺህ ብር መጣ እንበል። ሱቅ ያለው ንብረት ከዛ ብር ላይ ከመቶ ሺህ ብሩ ላይ ሁለት ነጥብ አምስት ፐርሰንት ባመት ታወጣለታለህ። ግልጽ ነው። ምናልባት ደግሞ አንተ ያለህ ንግድ ሸቀጥ ሲደመር ብረታብረት ሱቅም ሊሆን ይችላል። ተራ ሱቅም የችርቻሩ ሱቅ ሊሆን ይችላል። አየልብስ ሱቅ ሊሆን ይችላል። ያን እቃ ታውርድና እያንዳንዱን ታስበዋል ትደምረዋል። ስደምረው ሰማንያ አምስት ግራም ወርቅ ማስገዛት የሚችል እና ከዛ በላይ ከሆነ ሁለት ነጥብ አምስት ፐርሰንት በአመት ታወጣለታለ። እንበል አንተ እቃውን ስደምረው ሁለት መቶ ሺህ ብር መጣለ ኪስ ደግሞ ባንክ ያለ ብር ደግሞ ሲደምር ሁለት መቶ ሺህ ነው። ስለዚህ አንተ አሁን በአመቱ መጨረሻ ላይ ሁለት ነጥብ አምስት ፐርሰንት ለአራት መቶ ሺህ ታወጣለ ማለት ነው ተግባባ ወደ አስር ሺህ ብር አካባቢ መሆኑ ነው ኢንሻአላህ። ነገር ግን በንግድ ዘካወጣጥ ላይ አንድ ሰዎችም የሚሳሳቱ ይሰጣል። ይህም ደግሞ ኢስቲፋዳም ይባላል። ድንገታዊ ምርት አገኘው ድንገት የሚመጣ ገንዘብ አለ። ለምሳሌም በል አንተ ዘካ የምታወጣው በአመቱ መጨረሻ ረመዳን ላይ ነው። ረመዳን ሊገባ ሲል ሁሌ ዘካ ታወጣለህ። ስለዚህ አንተ እጅ ላይ ያለ ብር መቶ ሺህ ብር ነው የሱቅ እቃ ስትደምረው ነው መቶ ሺህ ብር ነው። ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ ሁለት መቶ ሺህ ብር ሰጠ። ስለዚህ አንተ አሃ ይችው ሁለት መቶ ሺህ ብር ለሮመዳን ወር ሲቀራት ነው። እና ያገኘሁት የዛሬ አመት ወር ሲቀረው ነው የማወጣለት አይባልም። በአመቱ ሲሞላው ካለህ ንብረት ጋር ደመረህ ነው የምታወጣው። የሱቅህ ንብረት እቃው፣ ሸቀጡ መቶ ሺህ ብር ነው። ኪስህ ላይ መቶ ሺህ ብር አለ። ሲደመር ሁለት መቶ ሺህ ብር። ስለዚህ በስጦታ መልክ ወይም ስንት አገኘህ? ሁለት መቶ ሺህ አገኘህ። ዘካህ ስንት ታወጣለህ ማለት ነው? ሹክር ነው ለአላህ። ሁለት ነጥብ አምስት ፐርሰንት ለአራት መቶ ሺህ ብር ታወጣለህ ማለት ነው።

ለሚሽኑ ለሚያመርተው ሚሽኑ ሰጠካ ያወጣል ለምርቱ ነው እንጂ የሚያወጣል ተጋባ ለሱቁ አይደለም። ቁሌ ለተቀመጡት ንብረቶች ያንት ደምርና ለድምሩ 2.5% በአመት ጊዜ ያወጣል ማለት ነው። ግን ዘካ ለነማን ነው የሚሰጠው?

ረሃቡን በሆዱ ይዞ ችግሩን በቤቱ ይዞ የቀረ ሰዎች ናቸው። ሰው መጠየቅ አይወድም። ምስኪን የሚባሉ ግን በየመርካቱ በየሱቁ እየዞሩ ረህመት አድርጉልኝ የሚሉት ናቸው። የፈቂርና የምስኪን ትርጉም ይሄ ነው። ሁለቱም ግን አንድ የሚያስማማቸው ነጥብ አለ። በቀን ውስጥ ለኑሯቸው በቂ ኢኮኖሚ የላቸው። ለነዚህ ዘካ ይሰጣቸዋል። ዘካ መጀመሪያ የሚሰጣቸው ግለሰቦች እነዚህ ናቸው። ሁለተኛ ወለአሚሊን አለይሃ ዘካን በመሰብሰብ ላይ እስላማዊ መንግስት ላይ ሲኖር ዘካ በመንግስት ነው የሚሰበሰበው። ያንን የሚሰበስቡ ግለሰቦች አሉ። ሀብታም እንኳ ቢሆኑ ለነሱ በሰራተኝነታቸው የዘካ ድርሻ ይደርሳቸዋል። ነገር ግን ዑለማዎች እንደሚሉት እነዚህ ሰዎች ሙስሊም መሆን አለባቸው፣ ሰራተኞች ሁለተኛ ታማኝ መሆን አለባቸው። የደሃ ንብረት ነው እና የሚሰበሰቡት። ሶስተኛ ብቃት ሊኖራቸው ይገባል። ሐፊዝን ዓሊም ብቁ የሆነ ይገባል። ነች ሰዎች ሀብታም እንዲሆኑ ለነ ሰዎች ሚሊዮን ብር ቢኖራቸው ዘካን በመሰብሰብ ላይ ተቀጥሮ እስከሰሩ ድረስ በቅጥሩ ይከፈላቸዋል። ወአለፈቲ ኮሉ በሆም ልባቸው ይላመዳል። እነዚህ ብዙ ካፊሩን ሙስሊሙን ይከታል። ካፊሩ የሁዳ ሚሆን ነሳራ ወደ እስልምና እንዲገባ ዳር ላይ ተቀምጦ ከሆነ ዘካ ሰጠው ብርታታለውን ወደ እስልምና ሊመጣ ይችላል። አሊያም ሀገር ድምፁ ተሰሚነት ያን ብር ስትሰጠው እሱ ሲገባ ሌሎች ተከተሉ ሊገቡ ይችላል። እንደ አይነት ሰዎች ለዳዕዋ ሚጠቅም ሰዋል አለም ሙስሊም የሆና ደካማ ልብ ይኖረዋል። ይህን ልጆች እነዚህ ሚሽነሪዎች መጥተው ትንሽ ዶቄትና ስንዴ ቢሰጡት ከእስልምናው ብር ሊያስወጡት የሚችል እንደ ደካማ ልብ ያለ ሙስሊም ለሱ ዘካ ይሰጣል። እምነቱ ላይ እንዲጸ አለም ደግሞ ካፌር የሆኑና ብር ቢሰጣቸው ከሸራቸው አሉ ተብሎ የሚታሰብ ከሆነ ለእነዚህ የሚገባ አምስተኛ ዘካ የሚገባቸውን